ሰላም፣ ሰላም ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኛ በጣም ደህና ነን እግዚአብሔር ይመስገን። ዛሬ በጣም አሪፍ አሪፍ የሆነ ፕራንክ ይዘንላችሁ መጥተናል። ውድ ተመልካቾች ግን ላይክ ያላደረጋችሁ ላይክ አድርጉ። ሰብስክራይብ ያላደረጋችሁ ደግሞ ደሞ ሌላ ሰርፕራይዝ አላቸው ለእነሱ። ምን ለማን ለቤተሰቦቻችሁ። አንድ ሺህ ገባ አንድ ሺህ ገብተናል። በጣም በጣም ነው የምናመሰግነው። በእውነት ደስ ብሎናል ስለምታበረታቱን ኮሜንት ላይም ብቻ ብዙ ነገር የምታበረታቱን ወንድሞቻችን ሴቶቻችን አላችሁ። በጣም ደስ ብለናል፣ እናመሰግናለን። ከዚህ በላይ እንደምታሳድጉ እናምናለን ውድ ቤተሰቦቻችን። እና ዛሬ ቀን ቡና ፈርሸናል። ትልቅ ፕራንክ ይዘን መጥታ፣ የበዓል ዝግጅት ነው ምናምን እያላችሁ ሊሆን ይችላል። ነገር ግን አይደለም፣ ፕራንክ ነው ለማን ለማን? ሙለርና ለሊሊ ትልቅ ፕራንክ፣ በጣም ከባድ ለሚን ፕራንክ እናድርጋለን። ሙለር ለምን ብቻውን እኮ ሁሌ እሱ ብቻ እየተደረገ። መጀመሪያ ቪዲዮን ከመጀመራችሁ በፊት ላይክ ያድርጉ፣ ሰብስክራይብ ያላደረጋችሁ ደግሞ አሁንም ሰብስክራይብ አድርጉ። እና ጋይስ ፕራንኩ ምን መሰላችሁ? እና ዛሬ ቀን ይኸው እንደምታዩት ቡና ፈራርሸናል። ሲስተር ዛሬ ከኛ ቤት ምሳ ጠርተናታል። ቡና ልናፈላላት ነው እኛ ቤት ቡና ተፈልቶ አያውቅም። ሲስተር እንዲሁም መጥታ ካልሆነ ወይ ደግሞ እንግዳ ከውጭ መጥቶ ካልሆነ ብቻ እዚህ ቡና ተፈልቶ አያውቅም። የቡና እቃው ለራሱ ጎረቤት ጋር ለምን እናያመጣ ነው። እና ውድ ተመልካቾቻችን ፕራንኩ ምን ይመስላችኋል? ቡና ቡናን እያፈላሁ ነው። ማርታ ከውጭ ትመጣና የሆነ የሆነ ነገር ተነጋግረን እንጣላለን ሁለታችን። ከዛ ውሃ ሙቅ እዚህ ጋር ጥደን እንደምታዩትኝ ውሃ ሙቁን ከላይቴ ላይ ነው የሚደፋብኝ። ተናዳመታ ማለት ነው። ግን ውሃ ሙቅ አይደለም ማለት፣ ውሃ ነው ውሃ አይደለ፣ ውሃ ሙቅ አይደለም፣ እና ውሃ ነው። ግን ለእነሱ ውሃ ሙቅ ነው የሚደፋባት። ለሱ የሚያቆም ምንም የሚመስላቸው፣ እንግዲህ ነው የሚመስላቸው እንደዛ ነው። ከዛ ኋላ ያ ውሃ ሙቅ እኔ ላይ ስደፋው የእነሱ ሪአክሽን ምን አይነት ይሆናል የሚለው፣ በጣም የሚደነግጥ። አዎ በጣም ከባድ ነው። አስባችሁታል ውሃ ሙቅ ላይ ማለት በሌላ ነገር መማታት ኖርማል ነገር ነው። ውሃ ሙቅ ላይ ስለ መድፋት ግን በጣም በጣም ከባድ ነው። ቤተሰቦቼ እኔ ደግሞ አውቄ ነው የምደፋባት፣ ሳላስበው ምናምን ሳይሆን አውቄ ነው የምደፋባት። አንዳኝ ልደፋባት ነው እና ስለዚህ ይከብዳል። በጣም ኳን ለህትህ ለባዳም ወይ ደግሞ ለጠላትም አይመኝም። ውሃ ሙቅ በጣም ከባድ ነው፣ ብቻ ሳታስበው ሊሆን የሚችል ነው እንጂ ውሃ ሙቅ እንጂ ፈልገው እንዲሁም ሊሆን ይችላል። ነገር ግን ሰው ላይ ላይት ላይ መድፋት በጣም ከባድ ነው እና የእነሱ ሪአክሽን ምን አይነት ይሆናል የሚለው በአንድ የምናየው ይሆናል። እኔ ምንም የሚሉ አይመስለኝም። እንዴት ይደነግጣሉ። በጣም ከባድ እኮ ነው። በጣም እኔ እነሱ ራሱ ቆሞ ደርቆ ነው የሚቀሩ ይመስለኛል ማለት ነው። አዎ እኔ ልክ እንደበላኝ እንደዚህ ሪአክሽን አደርጋለሁ። ከዛ ኋላ ፈርኔሎ እሳት ስለሌለው እዚህ ጭሱ ማጤሻ ጋ ጭስ እናደርግበታለን። ጭስ አለው፣ እዛ እሳት እንዳለው እንዲያውቁ፣ ይሄኛው ምናልባት እንዳይጠረጥሩብን። ከዛ ወዲያ እንደደፋሽ ፈርኔሎን ታነሸዋለሽ። አንቺ አንቺ ደግሞ እንደተደፋብሽ የሆነ በጣም አስመስ በጣም በደንብ ነው አትም እናደርገው። በጣም ማለት ነው። እና ውድ ተመልካቾቻችን እነ ሙለር ቀድሞ ከመጡ ቪዲዮውን ምን ጀምሮ ይሆናል። ካልሆነ ግን ሳምሪ ቀድማ ከመጣች ግን ቪዲዮውን ፕራንክ እንደሆነ እንነግራታለን። ምክንያቱም እሷ ፕራንክ በጣም ደነግጠው አይደለም ውሃም ተደፍቶብኝ ሌላ ሌላ ነገር ፕራንክ ስናማክራዳ ራሱ ቀውጥ የምታደርገው በጣም ማለት ነው። እና እነ ሙለር ከኋላ ቀድሞ ከመጡ ይሰራል። ካልሆነ ደግሞ ሳምሪ መእታ እሷን እያፈላን ለእሷን እነግራታለን፣ ፕራንኩ ሁሉን ነገር እናስረዳታለን። እዛ ለእነሱ ፕራንክ እናደርጋቸዋለን። እነሱማ ግዴታ ነው። ቀድሞ ቢመጥልን ደስ ይለናል። እንግዲህ ስለዚህ ውድ ቤተሰቦቻችን ፕራንኩን ትወዱታላችሁ፣ ላይክ አድርጎ አሁንም በድጋሚ ላይክ አድርጉ። ሁላችሁም ከቻላችሁ ሼር አድርጉልን።

ተመልካቾቻችን ቪዲዮ እንደተመቻችሁ ተስፋ እናደርጋለን። ቻው፣ እንወዳችኋለን።